አሰላሙ አለይኩም ወረህመቱላሂ ወበረካቱ። ደብረ ጉራጅ ወርደ ነው። እንግዲህ ሽንት ቤት መሄድ ፈልገን ሽንት ቤት ተሰጠን። እንደ አጋጣሚ ስንሄድ ሽንት ቤቱ ጽድት ያለ ደስ የሚል ነፋሻማ አየርና ቆንጆ ምግብ የሚመግብ እንዲሁ አየሩ ደስ የሚል እንደምታዩት። ከሽንት ቤት በኋላ ውሃ ተሰጠን። ውዱእ አድርገን ጨርሰን ወደ ምግብ ቤት ስንገባ ነው። ስንጠይቅ እንደ አጋጣሚ አንድ እህቴ ጋር ተዋወቅኩኝና፣ ኒቃቢስት ናት። በጣም ተስማማን፣ ሁለታችን ማለት ነው። ብዙ ጊዜ ደብረ ጉራጅ ላይ ሲወርድ ያው እኔ ሻሂ ወይም ዳቦ ነበር ማዘዝ። ግን አንድ እህቴ ያው እንግዲህ ከኔ የተሻለች ነገር አገኘሁኝና እኔ እስኪ ምሳ እንብላ ስትለኝ እንዲህ ያለ የሙስሊም ስጋ ቤት ስትለኛራ ምናምን ብለን እንዲህ ስናወራ ሁለታችን አንድ ወጣት አሳየን። እዛ ሂደዋለን። ስንሄድ ማሻአላ መስተንግዶ ደስ የሚል ውሃ ተሰጠልሽ። ሽንት ቤት ሄድን እና ታጥበን መጣን። ቁጫን እንደምታዩት ማሻአላ ቆንጆ ጥብስ መጣልን። የሙስሊም ስጋ ቤት ይላል። ማርያም ጉድ እኮ ነው። ቀረበ ማሻአላ። በላን ጠጣ እንደምትል ከፍለ ቤት መስገድ የፈለገ ዙር ከደረሰበት አሶር እንዲሁም ድሃ ሰላት በተለይ ከ ወደ አዲስ አበባ ስትወጡ ማለት ነው። ተዘረገተ ወይኔ ሲ ጥብስ ምግቡ ወላሂ ነው። ለመጀመሪያ ጊዜ ጥብስ ስበላ ማለት ነው። በጣም ደስ የሚል የሚጣፈጥ ማለት ነው። ባረክላዊ እኮ እንደምታዩት እኔ ውሃን ያዘዝኩኝ፣ እሷ ደግሞ ምሪንዳ ነው ያዘዘች። ዋላሁ አክበር ጨርሰን ወጣን። ሐናን ምግብ ቤት ይላል። አጂብ እኔ በጣም ነው የገረመኝ። በጣም ደስ ብሎ ይበላል ስለሆነ እኔ ከሰዎች ጋር ለሰዎች ኸይር ነገር ማሰብ ኸይር ነው። ለምን እዚህ ለጠፋችሁት ለምን አስፋልት ላይ ከፍ አርጋችሁ አታደንቁትም፣ ስላችሁ መርሃ ዋላ በጣም ነው ምና መሰልከናል ሰላም ደስ ብሉኝ ነው ግን በነገራችን ላይ ነው የሙስሊም ስጋ ቤት